ሰላም ተመልካቾች እንደምን ቆያችሁ? ለዛሬ የሙዚቃ ትንተና ሰዓታችን የአቤል ሙሉጌታን ተገርሜ ሙዚቃ መርጠንላችኋል። ተገርሜ እንግዲህ አቤል ካወጣቸው ሶስት አልበሞች መካከል አንደኛው መጠሪያው ተገርሜ ነው። ከዛ መካከል ራሱን ተገርሜ ነው ይዘንላቸው የመጣ ነው። ቆንጆ ቆይታ እናደርጋለን። ለዚህ ደግሞ እንግዳ ጋብዣ አለው እንግዳይ ጋዜጠኛ በረከት ልጅ አለም እዚህ ስቱዲዮ ይገኛል። ቤኪ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ተገርሜ ርዕሱ በራሱ የሚተነተን ነው የሚነገር ነው ስትለኝ ነበር። አቤል ተመራምሯል። አቤል ለማየት የሆነ ቦታ ሂዷል። አቤል አውቋል። አቤል ይመሰክራል። እነዚህን ነገሮች ተገርሜ ይላል። እንግዲህ የጥያቄ ፍሰት ከዛ በኋላ ያገኘውን መልስ ዋው፣ ተገረምኩ እንደዚህ ነው እንዲህ የሚል ነው። አድማጩን ስታየው ደግሞ ተገርሜ ራሱ ምንድን ነው ያስገረመው ብለ እንድትፈትሽ ያደርጋልና፣ ለዛ ነው በተለይ ኦርጋኒክ ሳመሪ ስለሆነ ሁልጊዜ ርዕስ መተንተን፣ መፈከር እንዲሁም ደግሞ መተርጎም ይገባዋል የምንለው። አቤል በተገርሜ አምላኩን እያመሰከነበት ነው። እንዲያውም ዘመር ኮይ ብለ ብትጠይቀው ዘምር ያለው ብሎም ሊናገር ድፍረት ያገኛል ብዬ አስባለሁ። ዝክብያለው በነገረ መለኮት አስተምሮ ውስጥ ወይም ቴዎሎጂያንስ በሚባሉ ሰዎች ውስጥ እግዚአብሔር የተገለጠበት ለሰው ልጅ የተገለጠበት መንገድ ብለው የሚያነሷቸው ሁለት መንገዶች አሉ። አንደኛው አጠቃላይ መገለጥ ነው። ሁለተኛው ደግሞ ልዩ መገለጥ ነው። አጠቃላይ መገለጥ እኔ፣ እናንተ እንደዚሁ ኦብዘርቭ ልናደርገው ምንችለው በከዋክብት ልንደነቅ በፍጥረታት ልንደነቅ በራስህ ልትደነቅ የምችልባቸው ነገሮች አጠቃላይ መገለጥ ወይም ደግሞ እንደዚህ ጠቅላላ ያለ መገለጥ ይሆናል። ልዩ መገለጥ ወይም ደግሞ ስፔሲፊክ መገለጥ ከሆነ ደግሞ ፈጣሪ ከፍጡር ጋር ሊነጋገር በፈለገበት ሰዓት የመረጣቸው ነቢያት፣ ነገስታት፣ ሊቀ ካህናት ወዘተረፈ ሊኖሩ ይችላሉ። በነዛ ተገልጦ የሚሰጠው መልእክት ነው፣ ለጥቂት ሰዎች ነው። አቤል በአጠቃላይ መገለጥ ውስጥ ነው ያለው። ምክንያቱም ፍጥረትን ነው እያደነቀ ያለው። እራሱን እዛ ፍጥረት ውስጥ አግኝቶታል። በዚህ ውስጥ ደግሞ መደነቅ አለ፣ ልዩ መደነቅን መገረምን። በነገራችን ላይ አቤል በሁለት መልኩ ነው በአንድነትም በልዩነትም አርጎ አይቶታል። አንድነቱ ምንድን ነው? ሰው መሆን ለራሱ በጣም የሚያስገርም ነው። በሁለት እግር መሄድ መቻል ምናምን የሚሉት ነገሮች ነው። ሁለተኛ መገረሙ ደግሞ በእኔና በአንተ መልክ ያለው ልዩነት እኔ በረከት አንተ ምን ተስኖት እንድትባልና ስትጠራ ፊትህ ሰው ሪኮግናይዝ እንዲያደርጉ የሚያደርጉ ነገሮች አሉ። ሬስ የሚባል ነገር አለ። አማርኛው ትንሽ ስለሚቀላቅል ነው። ሬስ ግን አሁን ወደ ቻይና ስትሄድ፣ ወደ አሜሪካ ስትሄድ፣ ወደ አፍሪካ ስትመጣ የሰዎች አካላዊ ቀለማዊ ልዩነት አለ። ያ ያስገርማል። ምክንያቱም መልክ ውብ ነው። መልክ ያስገርምሃል። መልክ ደግሞ ያስደነግጣል። የሚያስፈራ መልክ ሊኖር ይችላል፣ ወይም ደግሞ የምትወደውና የምትማልልለት ሊኖር ይችላል። እና እኔ የእግዚአብሔር ፍጡር ነው ስትል ይህን ሁሉ መልክ ስታይ እግዚአብሔር ሁሉ ነው እንደ መልኩ ምናምን ብለህ ደግሞ ጥያቄ ልታነሳ ትችላለህ። ስለዚህ እሱ ነው አንድነቱ። ደግሞ በጣም የሚገርመው እነዚህ ሰዎች ቆዳቸውን ትንሽ ቀደድ ብታደረገው የሚያወጣው ቀይ ደም ነው። አንድነት አለ። ይሄ ሌላው ልዩነቱ ደግሞ ለምሳሌ ፈጣሪ በሰባት ቀን ውስጥ ክርስትና ባይብል ፈጣሪ ሰባት ቀን ወሰደ። ሰባተኛው ቀን ላይ አረፈ። ስድስቱን ቀን ግን በስራ ነው ያሳለፈው። ስለዚህ በእነዚህ ውስጥ የፈጠራቸው ፍጥሮችን ስታይ መጨረሻ የተፈጠረው ሰው መጀመሪያ ከፈጠራቸው በስድስት ቀናት ውስጥ ከፈጠራቸው በጣም ልዩ ነው። ልዩነቱ የሚያደርገው በቃል ነው፣ አንዱ በቃል ነው፣ ሌላው ደግሞ በመገለጡ ነው። በቃል ስንል ብርሃን ይሁን አለ። ፀሐይ፣ ጨረቃ፣ ከዋክብት በየቦታቸው እንዲቀመጡ እንዲሰለጥኑ ምልክት እንዲሆኑ ይሁን አለ። ደስ አለው። እነዚህ በይሁን አለ ናቸው። በመልካም ፍቃድ ነው የሆኑት። ጥሩነታቸው ታይተው ነው እንትን የተመሰኑት። ሰውን ልጅ ግን እንደዛ አይደለም። ከአፈር አበጃጀው ነው የሚለው። ስለዚህ ሰውን ለመስራት ልዩ ፕሮሰስ ሂዷል ማለት ነው። በእኛ አምሳል እንፍጠረው ነው ያለው። ይሄ ደግሞ በጣም ያስገርመሃል። እኔን እንዴት መረጠኝ? እንዴ አንዳንድ ጊዜ እኮ ሌላ እንስሳ ሆኜ ቢሆን ኖሮ እንዴት እግባባለሁ? ሰው ልጅ ደግሞ ቋንቋ አለው፣ ህሊና አለው ከፈጣሪው ጋር ሲነጋገር የነበረ በአንድ ወቅት ይነጋገር የነበረ አሁንም እየተነጋገረ ለመነጋገር የሚሞክር ነውና ልዩ ነው ሰው እንዲያስብ ምድርን እንዲገዛ ንጉስ እንዲሆን በምድር ላይ ስም እንዲያወጣ ሁላኮ አድርጎታል ና እነዚህ ነገሮች ስታይ አሁን ላይ ቴክኖሎጂ እንደዚህ ብሎ፣ መጀመሪያ እንዴት ነበረው? እንዴት ነው ሽሮ ወጥ እንዴት መሰራት ተጀመረ? የሰው ልጅ እንግላ ልዩነቱ እንትን ይላልና አቤል እዚህ ላይ የመጀመሪያዎቹ በእጆቹ ስራ የእጆቹን ስራ ነው ያመሰገነው። አባቴ አዳም ልጅነት አልነበረው። አዳም ቶሎ ነው ጎረምሳው፣ ጎልማሳ ሆኖ ነው የሚመጣው አያቅ። ከዛ በኋላ ግን ለሰው ልጅ ልዩ ነገር ፈጣሪ ሰጥቷል። ብዙ ተባዙ፣ ምድርን ሙሏት ለሁሉም ብሏል። ይሄኛው ደግሞ ኤክሰፕሽናል የሆነ ነገሮች አሉ። ዘር መቀጠል አለበት። ስለዚህ አሁንም እየወረደ አይደለም የሚያበጀው ራዘር፣ ለሱ ተስማሚ የሆነች ሄዋን ሰው ነበረች። ከአዳም በኋላ አልተፈጠረችም። ከአዳም እኩል የነበረች ነች፣ ሴት አብራው ስለነበረች። ሄዋን ደግሞ የፍጥረታት እናት ደሞ ሆና መጣች። በዚህ ሌላ ፕሮሰስ ባዮሎጂካል ፕሮሰስ ደግሞ እንደመጣ ያሳያል ስለዚህ ካለ ዘር መፈጠርን እኮ ነው እየተናገረ ያለው አይደለ ካለ ዘር ተፈጥሮ በዘር መቀጠል ነው አዲስ ኪዳን ላይም እንደዛ ነው የክርስቶስ አመጣት በትንቢት ሲመጣ የነበረው አካሄድ ክርስቶስ ፍሮም ደ ቨርጂን ሌዲ ሲመጣ ኢሳያስ 7፥14 ማለት ነው ከለዘር ነው የሚፈጠረው። ይህንንም አንዳንድ ጊዜ ማዕቀፍ ውስጥ ያስገበዋል ብዬ አስባለሁ። ይገርማል። የሰው ልጅ ተፈጥሮ ዘመኑ ሲኖር ጋ የሚያነሳው ሰማያዊ ሀሳብ፣ ነፍስ ዘላለማዊ መሆኗን ቀጣይ መሆኗን የሚያነሳበት ሀሳብ አለ። ስጋ ከምቱ ነው። ውበት በስጋ ከተለካ ሲረግ ፉላ ትጠለዋለ። እና መጀመሪያ ሲፈጥር ብርሃን ነበረ የተባለው ምንድነው ነው መከራከሪያው። አንዳንድ ጊዜ መንፈስም ነው ለሰው ልጅ ከአፈር ሰርቶ እስትንፋስ በአፍንጫው እፍ ሲለው ነው ሕይወት ያገኘው። ስለዚህ መንከባከብ ያለበት እሷ ነች። እንዲያውም በአዲስ ኪዳን ላይ በአስተምሮቱ ስትሄድ ኢሳም በለው ክርስቶስም የስጋ ከንቱነትን እያሳየ ይመጣል። ኢቨን ለፍርድ ቀን ማለት ለሰውኛ ፍርድ ቀን ቀረቡ በዛ እንግልት ውስጥ ስጋው በዛ ያማል በሚባል የፔንፉል የሆነ ሰቆቃ ውስጥ ሄዶ ቢመታም ምንም እንዳልተሰማው የመንፈስ ጥንካሬና የመንፈስ ልዕልና ግን እሱን አሸንፎታል ሌላው ሞቶ ከተነሳ በኋላ የሶስት ቀን ታሪክ አለ የተነበረ የሚል ጥያቄም ስለሚነሳ ነው ስለዚህ ስጋ ትተዋለህ አንተ ግን ዘላለማዊ ነገር እንደምታገኝ ደግሞ ነግሮ ይሄዳል። በዚህ በነገራችን ላይ ሴቶች ትልቅ አስተዋጽኦ አላቸው። ምክንያቱም ክርስትና እንዲጀምር ትልቁን የመጀመሪያውን ድርሻ የተወጡት ሴቶች ናቸው። ምክንያቱም የክርስቶስ አመጣጥ እዛ ላይ ፊልፉል የሚያደርጋቸው ነገሮች ስላሉ ነው። ስለዚህ አቤል ደግሞ ስጋ ከንቱ እንደሆነ ተቀብሮ እንደሚወድቅ እንዲያውም በድን እንደሚሆን፣ በነገራችን ላይ እኔ በጣም የሚገርመኝ የሰው ልጅ ስም በአንድ ደቂቃ ወይም በአንድ ሰከንድ ይቀየራል። ለምሳሌ በረከት ነበር ስሞት ግን ሬሳው መጣ ነው የሚባለው። ስለዚህ ይሄ በጣም ያስደነቀ በድንነት ነው። ይሄ ስምህ እስከ መቀየር ድረስ ይሄዳል እና አቤል የመንፈስ ጥንካሬ እንዲኖረን፣ ምክንያቱም በክርስትና ውስጥ አንዱ ቤዚክ ፕሪንስፕል የሚባለው አንዱ ማመን ነው፣ ሁለተኛው ደግሞ መመስከር ነው እና አቤል ሲያምን ከዘፍጥረት ጀምሮ ነው። አቤል የሚባለም ዘፍጥረት ላይ ታገኘዋለህ። የመጀመሪያው ተገዳይ ሞት የሚባለው ሀሳብ ሲመጣ የመጀመሪያው ተገዳይ እሱ ነው የሚመጣው። ና ከዛ በኋላ ግን የመንፈስ ጥንካሬ ሰጥቶታል። የመንፈስ ጥንካሬው ግን በስጋው አይደለም ከሌሎች መለየቱ። ፈጣሪው ደግሞ የሰጠው ቦታና ክብር የሚሰጠው ቦታና ክብር ሲያይ ደግሞ ዘላለማዊነትን አሰበ። ስለዚህ እዚህ ጋር ይመስለኛል ከስጋው ይልቅ ወደ መንፈሱ ያደለው። ወንድሜ ራስህን እስኪ ተመልከት የመጀመሪያው ምዕራፍ ያልቅና አቤል ወደ ምክር ደግሞ ይገባል። በምክር የሚያነሳቸው ሀሳቦችን እንዴት እናንሳቸው? አትጉዳት ነብስህን ደሃነኝ እያልክ በከበረ ድንጋይ ታንጿል ቤት። አትጉዳት ነብስህን ማለት ላልሆነ ፍላጎት አትስጥ፣ ለሚያረክስ ነገር አትሄድ። በተለይ ደግሞ አስሩት ኮማንድመንቶች አትሄድ፣ ለምሳሌ ተራፊ ነገርን አትመ ራስህን አታጥፋ። መቶ በግ ቢኖር ዘጠና ዘጠኙ ቢጠፋ ማን ነው ቢኖር አንዱን በግ ፍለጋ ነው የሚወጣው ስለዚህ ኦፍ ኮርስ መጥፋትህ ሊኖር ይችላል፣ ግን ያ በዛው ቀልጣ ትቅር። ምን የሚባል አባባል አለ የምትውልበት ቦታ ያንተን ዋጋ ይወስነዋል አላ አይደለም። የምትውልበት ቦታ የሆነ ቦታ ስትውል ዝቅ ትላለ፣ የሆነ ቦታ ስትሄድ ደግሞ ፕራይስህ በጣም ሀይ ይሆናል። ስቴኩ አንተ እንደዋልክበት ነው። ስለዚህ የከበረ ድንጋይነትን አንተ ሰውነ ሰው ሆንክ ደግሞ የሰው ልጅ ደግሞ የሆነ የሚባል አለ። ያደረገውን ተግባራት ስታይ ደግሞ ማታረግበት ምክንያት የለም። ሰው ልጅ ባይዘወ እያጣው ጸጋ ነው እንጂ ሁሉም ነገር ማድረግ ይችላል። አቤል ከዘ ፍጥረት ወደ አዲስ ኪዳን እየተመላለሰ የሚናገረው ነገር ይኖራል ብዬ አስባለሁ። ቆንጆ ጊዜን ያሳለፍ ነው። ስለ ጊዜ እዚህ ይህንን ማብራሪያ ስለሰጠን እጅግ በጣም እናመሰግናለን። ፋናዎቹ አመሰግናለሁ። አንተንም አመሰግናለሁ። ተመልካቾቻችን እናንተም ከቆይታችን የወሰዳችሁት ቁም ነገር እንዳለ እናምናለን። አብራችሁን ስለነበራችሁ እናመሰግናለን።